ሰላም እንዴት ናችሁ? ውድ የእዬቤል ቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ተመልካቾቼ እ በጣም ደህና ነኝ። አዲስ መስመር ላይ ነህ። እባክህ እባክህን፣ አዲስ ሙሽራ ወደግን ቤተሰቦቼ ናፍቀውኛል። ቤተሰቦቼ ናፍቀውኛል። እንደዚህ ላርግልክ። ጨለም ብለሃል። እንዴት ነህ እዮብዬ? ወንድሜ ታናሼ ብርቄ ድንቄ ጡበቴ የኔ የኔ የኔ ቆንጆ ልጅ ታዛዥ በነገሮች ሁሉ እየኮረኮምኩ እየኮረኮምኩ አጥንታኛ በቃ ይበቃኛል እኮ ዘመኔን ሁሉ ስቀጣቀጣኝ እንትን አልክ። ደማ ሆነ ስን ስታስቸግረኝ አፍ መላስ ሲበዛብኝ ማለት ነው። በስቴፕራንድ መላሰን ስቀጣ። አንዳንዴ ደሞ ድምጽ ጭንቅላት ድምጽ አላውጣ ሲለኝ በዚህ ጓያ ጓያ ያረኩ። አንዳንዴ ደግሞ ምግብ አልበላ ሲልክ አንገት ላይ እንዲህ አድርጌ አሳልጌ እያልኩ ነው። አዎ የምግብ እንደዚህ አድርጌ፣ አዎ እንደዚህ አድርጌ። በስመ አብ። እኔ ስንት ነገር ከአዲስ በእኔ እንዳሳለፈ በጣም የሚበላ እንደዚህ እያበላሁ፣ እንደዚህ እየፈሰሰ ብዙ ነገር አሳልፌ፣ ብዙ ነገር፣ ብዙ ነገር ያን ሁሉ ነገር ችለህ ተሸክመ ብር ሲያስፈልግ ብር እየለጠፍኩ፣ ምን ትፈልጋለህ? ከዚህ ውጪ ምን ትፈልጋለህ? እውነት ይቅርብኝ። ዛሬ የምንልበት ፕሮግራም የሚቅርብኝ እኔ እንደዚህ። እንኳን ለዚያ በቃ፣ እንኳን ለዚያ በቃ፣ ሰርግህ ነበር የሚናፍቀኝ እኔ። በቃ የአንተን ሰርግ ሁሌ ሳስብ ፋዘር የሚናገረው ንግግር ሁሌ በቃ እንደው እየው ከሁላችንም እየው ነው መልከኛ የሚለው። አሁን ምን ይጠፋልኛል ሀራል መስል አይ መልከኛ ሰው በቃ አግብቶ ማየት የምፈልገው በቃ አርጋ ለምርቃት ለምርቃት አይ ያለው በመንግስት በዲግሪ በቶም

ወደኋላ አትበሉ። በተቻለ መጠን ተማሩ፣ ተመራመሩ፣ ሀገር ተረካቢ ሆኑ። በጣም ነው የምንወዳችሁ የምናቀርባችሁ። ዛሬ ትልቅ ትልቅ ትልቅ ቀን ነው። ትልቅ ቀን ነው። ያ ወንድማችን እስካሁን ድረስ ሽምግልና ተልኮ ተልቋል አለ ሽምግልና ተልኳል። ማለት ሽምግልናው ቀለበቱ እንዳያችሁ ነበር። በጣም የሚያምር ፕሮግራም ነበር ያሳለፍ ነው። ሰርጉ ነበር የቀረው። ሰርጉን ሰርጉ ውስጡ ነበር። ሰርጉ በማን ነው የሚደገሰው ስ እንግዲህ ተመልካቾቻችን ዛሬ ሰርጉ በማን የሚደገሰው፣ መጀመሪያ በማን ነው ማለት በእናት በአባት፣ ምግቡ ምግቡ በግሙ ነው እንዴ፣ ያም ኬተሪንግ ነው የሚደገሰው። ተመልካቾቻችን፣ ያም ኬተሪንግ በማንኛውም ፕሮግራማችሁ ለድግስ አነሰ በዛ ሳትሉ 20 ሰው 10 ሰው ራሱ እንደግሳለን። ደግሰን ምርጥ የሆነ ወጣችንን ሸክፋችሁ ዛት ዛላላችሁ። ዛሬ ግን የደስታ ቀን ነው። እንኳን ደስ ያለህ የዛሬ ፕሮግራሚ በጣም እንደምታዩት ተንበሌ ላይ የምንዳያችሁ ተመልካቾቻችን። ዛሬ ከወንድሞቼ ጋር እንግዲህ ሱፍ እንመርጣለን ማለት ነው። ሱፍ መርጠን ሱፍ ገዝተን እኔ ልለች ቆንጆ ነገር ነው የምፈልገው። እንድቅርታ ምርጫ ልትቸገር ይችላል። ስለ አንተም ወደኸው እኔ ካልወደድኩት የኔ ምርጫ እንድታከብል ይፈልጋለሁ። ለምን ብዙ ኤክስፒሪየንስ አለኝ። ከዚህ በፊት ሁለት ሶስት አራት ሚዜ ሆኛለሁ እና ብዙ ልጆችን ስለ የሱፍ ምርጫ ላይ በደንብ ስፔሻላይዝድ ነው። ችግር የለውም። አይ ምንም ተስጥልኝ። በጣም ቲንክ ዩ በጣም አሪፍ ነው። እኔም ሲጀመር አንተ ምርጫ ወደዚህ ከተከበረ ነገር ላይ ነገር ምን እንደዚህ አይነት ኮተት የምትይዘው ምንድን ነው? ለማንኛውም ተመልካቾቻችን ዛሬ የምንሄደው እዛ ነው። አሁን አዲ ሄኖክ እየመጣ ነው። አሁን በስፖክ ያየሁት ሄኖክ እየመጣ ነው። ዛሬ ዛሬ ሙሽራ ስለሆነ ነው፣ ሴቶች ምናምን እንትን መልክ እንዳያበዙበት እንደዚህ ሸፈነ ነው ነው እና ተመልካቾቻችን ኦልሬዲ ዛሬ ሱፍ እንገዛለን ማለት ነው አቤልም አለ አዲስም አለ ሄኖክም አለ እኔም አለ አሪፍ ጊዜ ነው የምናሳልፈው ጥሩ ጊዜ ቆንጆ ነገር እስካገኘሁ ከሁሉ በላይ ከሱፉ በላይ የሚያስደስት የሚሆን አውቃላችሁ ዛሬ እዮ በጣም ወደውን የማከብረውን ሁሌ ልበላው የማይሰለቸኝ ነገር ቦታውን አሳየኋለሁ ከስፋው ይጋብዘኛል ማለት ነው እኔ ቦታውን አሳየኋለሁ ዛሬ አፍለቅ አፍለቅ ቆብኛል ተመልካቾች ምን እንደበላሁ እኔ እንጃ ውሀ ጠጣ እስኪ በደምብ ያው ደስታው እኮ ነው፣ እኔን ለመዳር ያለ ደስታ እኮ ነው። ባይዘው በጣም አድዬ አትርጨኛ በጣም ነው ያዝረከረከ ነው ወይ ልብሱ፣ ልልበሴ የልጁን ልብሴ ነው። እንዴት ነው የሚሻለው? ከየት አመጣው? ያሉ እኔ ተመልካቾች፣ አጋጣሚ ነው ነበር። ማን አዲስ መጣ? ወንድማችን፣ ወንድማችን፣ ሰላም ነው?

ጭሩ ናችሁ ሁሉ ሰላም ነው በጣም በጣም እግዚአብሔር ይመስገን አንድዬ በጣም እንግዲህ የመጨረሻውን ልጅህን በለው ኦልሞስት ልጅህን ልድር ተዘጋጅታልና ምን ተሰማክ ዛሬ ሱፍ ልናይ ነው የምንሄደው አልጨረስኩም ደረሰ አሁን ማርኩ ማርኩ አሁን አሳሳቢ ነው ማለት ጉዳዩ ሰፋ እያለ ነው ገብቷል አሁን ልምምዱን ወስጄ ወስጄ አሁን ወደ ልጅ። እየሄደ ነው እና ለማንኛውም የወንድሜ ደግሞ አሁን ፊትለፊት ያለውን ነገር ግን በጥሩ ሁኔታ ለማሳለፍና ጥሩ ነገር ለማግኘት ሚላን እንሂድ ወይንስ ቱርክ እንሂድ እያልኩ ነው። ግን እዚሁ በቃ የሚያስወጡ ሰዎች አሉ። እነሱ ጋር ቼክ ቼክ ማድረግ ነው ምን ማድረግ ነው። አያሳስብም። ጊዜም የለም እንጂ እንዳልከው እኮ ቪዛ ስላለን ጨርሰን መሄድ እንችላለን። እንዴት ነው? ምን መሰላችሁ ነገር ካሽ ያስፈልጋል።

ቁርስ ቁርስ አልበለውም። ታምነኛለህ? ቁርስ

ወይንም የሚቆመ በማዳበሪያ ነው። አንተ ገለበጥከው። ትናንትና ሰምቶት ነው ባይዘ አባባል ዛሬ ደገሙ። ለማንኛውም ተመልካቾቻችን ወደ እዛ እየሄደን ነው። አብራችሁን ቆዩ። አብራችሁን ጊዜ እናሳልፋለን። ካስፈለገ ሁለተኛ እንድራ አለ። የተመቸ ነገር ካለ አኒቨርሰሪ ነው አንዱ በጣም ተመቸቶኛል ስንገዛ

አዲስ አበባ እንደታያሳላችሁ አዲስ አበባ እንደታያችሁ፣ አዲስ አበባን በምን አያችሁት? በአይናችን በለው እና ተመልካዮቻችን፣ በጣም የሚያምራው በጣም አዲስ አበባ ጣም አምሮባታል። ቆንጆ ነው። ትንሽ የራቦ አካል ያለ ይመስላል እንዴት ነው? ለማንኛውም መንገድ ላይ ዝም ብለን እዚህ ጋር ባቅላዋ ምናምን በልቶ ይሄዱ ልጅ ባቅላዋ

እግዚአብሔር ስድስት መቶ ነበር ስትለኝ፣ አንተ ጨመረህ ማለት ነው። በብር ከሀምሳ ይበልሃል። በጣም የተጎደውስ መክንያ በመንዳት መብላት አልችልም። ብር ያወጡት እኔ ነኝ፣ መብላት ደግሞ አልችልም። ሁሉንም በአንድ ላይ አስበው ነው

ያስብላችሁ እንጂ ጋይስ ወፈጹም አንደኛው፣ በእጅ ገባህ በእጅ ገባህ። እቤት እቤት ምግብ ማዘር እንደዚህ ነው ያስተማረችህ። እናንተ የበላችሁ እኮ ምራቁ አልገባህም።

በብር ሃምሳ እንዳልበላን በዘመናችን ዛሬ ላይ ስንት ብር? መቶ ሀያ

የሰው ልጅ ከበላ ከጠጣ፣ አብልቻለሁ፣ አጥጥቻለሁ፣ አርበህ መምረጥ ናገርኩ ታደምጠኛለህ። አብልቻለሁ፣ አጥጥቻለሁ፣ መምረጥ በስትክክል እሺ ደስ ብሎሃል? እንኳን ደስ ያለ። እስቲ ሱፍ ከለበስኩ በኋላ አረማመድህ ምናምን ማስተካከል ማስታከል አለ። መቼም ዝም ብለህ ሱፍ ደግሞ ኮንድ እንደሚያምርብሽ ነጭ ነው እንደ ይፈለግከው ያው ኦኬ፣ እንደዚህ አይነት ዲዛይን በእንደዚህ አይነት ነው። ቁልፏ አንድ ቁልፍ ነው። ተና አትሳቀቅ። እሺ፣ ያው በደንብ ምረጥ። የሚሆነ ነገር በቃ ካገኛ ብቻ ነው። ከለሩ ትንሽ ነጣ አለብኝ። ድብን ያለ ጥቁር። እስቲ ወደዚህ ዙር። በጣም አባየን የመሰልከ አቤል ግን ምን ሆነ? ፊት ክስክስ ብሎ እርቧል እንዴ? እሱን እያሰብኩ ነባ

አሪፍ ነው። እስቲ እራስሽን ተንከባከቢ። አይነሽ ምናምን መነጽር ነው ማስተካከቢ፣ መነጽርሽን ማስተካከቢ። ወይኔ እረዱ፣ አላየችም እረዱ፣ ጨሰች በቃ አ መነጽሯን። ታምራለች አንተ ለወንድም ወሬታ ያለ እንደ ወንድማችን ተመልሷል። ይህ በጣም ቆንጆ ነው። ያልተለመደች ነው።